ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቱብ ቻናላችን የብስራት ኮምቦ ቆይታችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የምናደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ ልትቆዩ ግብዣችን ነው። ብረቱ ቆይታችን ካሳለፍነው ሳምንት በኋላ በሳምንቱ መጨረሻ የአውሮፓ ታላቅ ሊጎች መደረግ ጀምሮ በሳምንቱ አጋማሽም ጨዋታዎች ቀጠሉና ትላንት የሚጠበቁ የጨዋታ መርሃ ግብሮች ተደርገው ነበር። ትኩረታችን ዛሬ ያ የጨዋታ መርሃ ግብር ይሆናል። ባሳለፍነው ሳምንት መጨረሻ እንግዲህ ስፔን፣ ጣሊያን፣ ጀርመን እንግዲህ ቶፕ ፋይቭ ከምንላቸው ሊጎች እንግሊዝ ፕሪሚየር ሊግ ብቻ ነው የሊግ መርሃ ግብር ያልተከናወነው። በኤፍ ኤ ካፕ ጨዋታዎች ተደረጉ። ታዲያ ትላንት፣ ዛሬ እንደዚሁም ደግሞ ነገ በእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች እየተከናወኑ ይዘልቃሉ። ታዲያ ትናንት ሶስት ያክል ጨዋታዎች ነበሩ የተደረጉት። ሁለቱን ጨዋታዎች በትኩረት የምንመለከት ይሆናል። የመጀመሪያው ጨዋታ ኤምሬስ ላይ አርሰናልን ከፉልሃም ያገናኘው ሁለቱን የለንደን ከተማ ክለቦች ያገናኘው የጨዋታ መርሃግብር ነበረ። እንግዲህ አርሰናል በተለይ በዌስትሃም ከዚያም ባለፈ ደግሞ በኖቲንግሃም ፎረስትና በማንቸስተርናት የጣላቸው ነጥቦች ከሊቨርፑል ጋር የነጥብ ልዩነቱን እንዳያጠብ ያደረጉበት አጋጣሚ እንደተፈጠረ እናስታውሳለን። እናም ትላንት ከፉልሃም ጋር ከጨዋታው አስቀድሞ ፉልሃም ባሳለፍናቸው ጨዋታዎች አርሰናል ነጥብ እያስጣለ ይዘልቅ የነበረ ክለብ ነው። ባለፈው ዓመትም አርሰናል ዋንጫ ለማጣቱ እንደ ምክንያት ከሚጠቀሱ ክለቦች መካከል ፉልሃም አንደኛው ክለብ ነው። ክራቨን ኮቴጂ ላይ ሆነ ኤምሬስ ላይ ነጥብ ሲያስጥል አርሰናልን ሲያሸንፍ ስንመለከት ነበረ፣ በቅርብ ዓመታት የጨዋታ መርሃግብሮች። እናም አርሰናል ኤምሬስ ላይ እርግጥ እንግዲህ ከተሸነፈ ዘለግ ያሉ አመታት ተቆጥረዋል። ትላንትስ ምን ይገጥመዋል ሲጠበቅ የነበረ ጉዳይ ነው። ከጨዋታው መጀመር አስቀድሞ በጎው ነገር ለአርሰናል፣ ለወራት ከሜዳ ርቆ የነበረው የአርሰናል ሁነኛና አስፈላጊው ተጫዋች ቡካዮ ሳካ ከወራት ጉዳት በኋላ ከጉዳቱ አገግሞ ለጨዋታው ብቁ ስለመሆኑ ሚኬል አርቴታ በጋዜጣዊ መግለጫ ወቅት ላይ ሀሳቡን ሰጠ። ታዲያ እርሱ መመለስ በጣም በጎው ዜና የአርሰናል ደጋፊዎችን ከዚያም ባለፈ እንደ ክለብም ለክለቡ እጅግ አስፈላጊ ዜና ነበረ የተመለከት ነው። ነገር ግን የትላንቱ ምሽት ጨዋታ ለአርሰናል የደስታም የመከፋትን ምሽት ሆኖ ነው ያለፈው። በአንድ ጎን ደስታ፣ በአንድ ጎን ደግሞ መከፋትን ይዞ ነው የመጣው። የምሽቱ የጨዋታ መርሃ ግብር ከደስታው ስን ጀምር ለአርሰናል ሐሴትን ይዞ የመጣው አርሰናል ጨዋታን አሸንፎ ከሜዳ መውጣቱ ከዚያም ባለፈው ደግሞ ለውራት ከሜዳ የራቀው ቡካዮ ሳካ ወደ ሜዳ ተሰልፎ ተጫውቶ ጎል ያስቆጠረበት አጋጣሚ መፈጠሩ ደስታን የሰጠ የለገሰ የምሽቱ ሁነት ነበረ። በሌላኛው መንገድ ግን ለአርሰናል መከፋትን ይዞ የመጣው ደግሞ አጋጣሚ ገና የመጀመሪያው አጋማሽ እንኳን ሳይጠናቀቅ ለአርሰናል ባለፉት ዓመታት እጅግ አስፈላጊ ከሆኑ ተጫዋቾች መካከል የአርሰናል የኋላ ደጅን የሆነው ጋብሪኤል ማጋሌሽ በጡንቻ መሳሳብ ጉዳት ምክንያት ከሜዳ ተቀይሮ መውጣቱ ነው። እርግጥ ነው በይፋ የጉዳት ሁኔታ አልተገለጸም፣ ነገር ግን የሀምስተሪንግ ኢንጁሪ ነው የሚመስለው ሜዳ ላይ ስንመለከተው። እናም ወዲያውኑ ጨዋታው ተቋርጦ እርሱ መቀጠል አልቻለም። በጃኮቭ ኪቬር ተቀይሮ ከሜዳ ወጣ። ታዲያ አርሰናል ጎል አስቆጥረው እንኳን የማጋሌሽ የጉዳት መጠን ምን ያክል ይሆን የሚለው ነበር ያሳስባቸው የነበረው። ምክንያቱም በቀጣይ ሳምንት ለተማክሰኞ በተጠባቂው የቻምፒየንስ ሊግ መድረክ ከሪያል ማድሪድ ጋር በኤምሬትስ ጨዋታውን ያከናውል። ታዲያ የእርሱ መኖር ለአርሰናል የመከላከል መዋቅር እጅግ አስፈላጊ ነው እና የማጋሌሽ ተቀይሮ ከሜዳ መውጣት በጉዳት አሳሳቢ ዜና ሆኗል። ይባስ ብሎ ደግሞ ከሰሞኑ ለኔዘርላንድ ብሔራዊ ቡድን በህመም ምክንያት ሲሰለፍ ያልነበረው ዩሬን ቲምበር እንደዚሁ ጉዳት ገጠመ። ተነሳ፣ ተጫወተ፣ ነገር ግን ጨዋታውን መጠናቀቅ አልቻለም። እርሱም በገጠመው ህመም ምክንያት ተቀይሮ ከሜዳ ወጥቷል። እንግዲህ እርሱም ሲወጣ ሊያንድሮ ትሮሳርድ ወደፊት መስመር ተሰለፈ። ከዚያም ደግሞ ወደ መሀል መለሰው። ሚኬል ሚሮን ተጠቀሙ። በቀኝ ፉልባክ ስፍራ ቶማስ ፓርቲን ነበረ። ሚክራርት የታይ ተጠቀመው ታዲያ የዩሬን ቲምበርና ማጋሌሽ መጉዳት በጣም አሳሳቢው ዜና ሆኗል። አርሰናል ማጋሌሽ እንዳነሳውት የጡንቻ ህመም ይመስላል። አርቴታም ከጨዋታ በኋላ በዚህ የአምስትሪንግ ስሜት ያለው ይመስላል፣ ነገር ግን በሕክምና ባለሙያዎች የጉዳት ሁኔታ ይገመገማል የሚል ሀሳብና የሰጠው ዩሬን ቲምበርን በተመለከተ እርሱም ምን ያክል ሊያቆየው እንደሚችል አናውቅም፣ ነገር ግን ባሳለፍናቸው ጨዋታዎች ላይ ከህመም ጋር እየታገለ ይጫወት እንደነበረ ሚኬል አርቴታ ሀሳቡን ሰጥቷል። የጉልበት ጉዳት ሳይሆን እንደማይቀር ግን መረጃዎቹ ወጥቷል። ምናልባት ዩሬን ቲምበር ሊመለስ የሚችልበት ሊኖር እንደሚችል ነው የተገለጸው። ነገር ግን የዩሬን ቲምበርም ሆነ የጋሩ ማጋሌሽ የጉዳት ሁኔታ በህክምና ባለሙያዎች ተገምግሞ ምን ያክል ከሚዲያ ያርቃቸዋል፣ የጉዳቱ መጠነስ ምንድን ነው የሚለው ነገር ይፋ እንደሚደረግ ይጠበቃል። ነገር ግን በቀጣይ ሳምንት ለተማክሰኞ ኤምሬስ ላይ አርሰናል ከሪያል ማድሪድ ይጫወታሉ። የእነዚህ ሁለት ተጫዋቾች አለመኖር ደግሞ ለአርሰናል የመከላከል መዋቅር እጅግ ትልቅ ክፍተት ነው የሚፈጥረው ምክንያቱም ሪካርዶ ካላፊዮሪ እንደ ሴንተር ባክ ሆኖ መጫወት ይችላል። በተለይ በናሽናል ቲም ዘርፍ ላይ የመሀል ተከላካይ ሆኖ ስንመለከቱ ነበረ። በተለይ በአውሮፓ ዋንጫው እንዴት ባለ መንገድ ለአርሰናል ለጣሊያን የመከላከል ጥንካሬ እንደነበረው ሪካርዶ ካላፊዮሪ እናስታውሳለን። እሱም በጣሊያን ብሔራዊ ሲጫወት ጉዳት ገጥሞት በቶሎ አይመለስም። አሁን ላይ ሌላኛው ቤን ዋይት ነው። ቤን ዋይትም በምቾት ስላልተሰማው በስኳድ ውስጥ አልተካተተም። ነገር ግን ለእርሱ በጉዳት ምክንያት ከሜዳ እንዳራቀ ነው መረጃዎች የሚያሳዩት። የእርሱ መመለስ በጣም በጎ ነገር ነው። ስለዚህ የትኛውን አማራጭ ይጠቀማል አርሰናል? ከዚያም ባለፍ ደግሞ ሕክምና ባለሙያዎች ጉዳታቸውን ገምግመው እስከሚያሳውቁ ድረስ የሚጠበቀው ጉዳይ ነው የሚሆነው። በሌላ መንገድ ታኪሮ ቶሚያሱም አሁን ላይ በተለይ ይህን የውድድር ዓመት በጣም በመጥፎ የጉዳት ታሪክ እያሳለፈ ያለ ተጫዋች ነው። እንግዲህ ጋሪማ ጋሌ ሲሰለፍና ሳይሰለፍ የአርሰናል የማስሸነፍ ንጻኔ እጅግ ላይ የቅል ነው በመቶ ሀምሳ ዘጠኝ ክለብ ጨዋታዎች ጋብሬል ማጋሌሽ በሚሰለፍባቸው አጋጣሚዎች የማሸነፍ ንጻሪው አርሰናል ስልሳ ሶስት ነጥብ አምስት ፐርሰንት ነው። እርሱ በማይሰለፍበት አጋጣሚ ግን አርባ ነጥብ ዘጠኝ ፐርሰንት የማሸነፍ ንጻሪ እንዳለው ቁጥራዊ መረጃዎች እያሳያሉ። ዴክላን ራይስም ከጋብሬል ማጋሌሽ ጋር በተገናኘ እርሱ ለእኛ እጅግ አስፈላጊ ተጫዋሽ ነው በትልቅ ጨዋታዎች ላይ ያስፈልገናል የሚል ሐሳቡን ሰጥቷል። በዘንድሪው ድራመትም በስብስባችን ካሉ ምርጥ ተጫዋች መካከል ማጋሌሽ አንደኛው ነው ሲል የክራን ራይስ ለተጫዋቹ ያለውን አድናቆት ሰጥቷል። በቶሎ እንደሚመለስም ተስፋ ላይ በሚል ሐሳቡን ሰጥቷል። እንግዲህ አርሰናል ማሸነፉን ተከትሎ የጥብ ልዩነቱ ወደ ዘጠኝ አጥበዋል፣ ከሊቨርፑል ጋር ያለውን የጥብ ልዩነት። ላኛው ጨዋታ በሲቲ ግራውንድ ኖቲንግሃም ፎረስትን ከማንቸስተር ዩናይትድ ያገናኘው የጨዋታ መርሃ ግብር ነው። እንደምናስታውሰው ትራፎርድ ላይ ዘንድሮ አሸንፎታል ኖቲንግሃም ፎረስት ዩናይትድን። የመልስ ጨዋታ ይጠበቅ ነበረ። በአንቶኒ ኢላንጋ ብቸኛ ጎል ኖቲንጋም ፎረስቶች ድል ማድረግ ይችሏል። እናም አስፈላጊ የሆነ ነጥብ ነው ማሳካት የቻሉት። ምክንያቱም ዘንድሮ ለቻምፒዮንስ ሊግ በቀጣይ ዓመት ለመሳተፍ ነው የተጫወተ የሚገኘው ኖቲንጋም ፎረስት። እንግዲህ ከ1992 የውድድር ዓመት በኋላ ለመጀመሪያ ጊዜ በደርሶ መልስ በሊግ ውድድር ኖቲንጋም ፎረስት ማንቸስተር ዩናይትድን ያሸነፈበት አጋጣሚ ሆኗል ይህም ደግሞ ከብሪያን ክላፍ በኋላ ኑኖ ኤስፒሪቶ ሳንቶስ ከብሪያን ክላፍ በኋላ ይህን ማድረግ የቻሉ አሰልጣኝ መሆንም ችሏል። ከ1992 የውድድር ዓመት በኋላ ኖቲንግሃም ፎረስት ከጨዋታው በኋላ ሩብና ሞሪም ጥሩ አጋጣሚዎችን ለመፍጠር ሞክረን ነበር። ነገር ግን ፋይናል ሰንደር ላይ ውሳኔዎቻችን ልክ አልነበሩም። የግብዶችን ለመፍጠር የምናደርግበት ጥረት ላይ ያልተገቡ ውሳኔዎች ስንወስን ነበር የሚል ሀሳባቸውን ሰጥተዋል። ሜሰነ አሁን ተሰልፈው መጫወት የቻለበትም አጋጣሚ ተፈጥሮ ነበረ። እንግዲህ ኖቲንጋም ፎረስት በኑኖ ኤስፖርቶ ሳንቶስ እየተመሩ በጣም አስደናቂ ዓመት ነው ያሳለፉ የሚገኙት ከቅዳቸው ላይ መሰንዘር ችለዋል። ዘንድሮ ማሪናኪስ ዓላማቸው የተሳካል የመጣ ይመስላል። እና ኑኖ እና ኖቲንጋም በጣም በአስደናቂ ከፍታ ላይ ነው የሚገኙት። አሁን ሦስተኛነታቸውን በጣም በተደላደለ መንገድ አስጠብቀው ይገኛሉ። አምስተኛ ደረጃ ላይ ከሚገኙ ማንቸስተር ሲቲ የነጥል ሁኔታቸው ወደ ዘጠኝ ከፍ ብሏል። እርግጥ ሲቲ ቀሪ ጨዋታ አስተካካይ ጨዋታ አለው እናም ኖቲንጋም ፎረስ በአስደናቂ መንገድ እየተጓዘ ይገኛል። ማንቸስተር ዩናይትድ በአንጻሩ ደረጃው 13ኛ ደረጃ ላይ እንደተቀመጠ ነው የሚገኘው አሁንም በጣም መጥፎ የውድድር ዓመት ነው ያሳለፈው የሚገኙት። እርግጥ ቡድን በመገንባት በዚህ በኢቮሉሽን ላይ ይገኛሉ። ነገር ግን ያም ቢሆን ከጨዋታ ጨዋታ አንድ ሳምንት መሻሻል ያስመለክታሉ። ከዚያም በቀጣዩ ሳምንት ግን ነጥብ ለማግኘት እጅግ ሲቸገሩ የተመለከትን እንገኛለን። ስለዚህ እንደ ቡድን በጣም ብዙ የሚቀራቸው ነገር እንዳለ ቡድኑ ከዚህም በላይ መገንባት መዋቅር እንዳለበት ማሳያ ከሆኑ ነጥቦች መካከል ይህ ጨዋታ አንደኛ ሮል ማንሳት ይቻላል። ዛሬ የሚቀጥልና በእንግሊዝ ፕሪሚየር ሊግ ሊቨርፑል ከኤቨርተን ይጫወታሉ በመርሲሳይድ ደርቢ። እነዚህ በእንግሊዝ ካሉ ትልቅ ደርቢዎች መካከል የሚጠቀሰው ደርቢ ነው። በጉዲሰን ፓርክ ላይ የነበረውን ፍልሚያ እናስታውሳለን። በጣም ብዙ እንግዲህ እሰጥ አገባዎች የነበሩበት ጨዋታ ነበረ። የጉዲሰን ፓርኩ ጨዋታ ከጨዋታው በኋላም ቀይ ካርዶች ተመዘዙበት አጋጣሚ እንደነበረ እናስታውሳል ያባቻ ውጤት የተጠናቀቀውና ታርኮስኪ በመጨረሻ ደቂቃ ላይ ያስቆጠራት ጎል የምትዘነጋ አይደለችም። እናም ሊቨርፑል ከኤቨርተን ይጫወታሉ። እንግዲህ ሊቨርፑል ባሳለፍናቸው ሳምንታት መጥፎ ሳምንታትን ያሳለፈበት ወቅት ነበር የተፈጠረው። በቻምፒየንስ ሊግ በፔዥ የተሸንፈው ከውድድር የተሰናበተ፣ በካራቦ ካፕ ፍጻሜ በኒውካስል ተሸንፈው ዋንጫውን ተነጠቁ። በፕሪሚየር ሊጉ አሁን ላይስ ምን ያስመለክታሉ? ተጠባቂው እውነት ነው። ጆይ ጎሜዝ፣ ትሬንት አሌክሳንደር አርኖልድን ጨምሮ እንግዲህ በጉዳት ከሜዳ የራቁና ለጨዋታው የማይደርሱ ተጫዋች መሆናቸውን መረጃዎቹ ያሳያሉ። በአንጻሩ ሪያን ግራቨንበርህ ማች ፊትነስ ቴስቱን እንዳለፈ መረጃዎችን ተመልክቻለውኝ አሊሰን ቤከረም እንደዚሁ ለጨዋታው ዝግጁ ስለመሆኑ መረጃዎች ያሳያሉ። ነገር ግን ኮነር ብራድሊ የመሰለ ፍድሎ 5050 ስለመሆኑ ነው መረጃዎችን የተመለከትኩት። እናም ይህ ተጫዋች በቀኝ ፉልባክ የትሬንትር አለመኖር ተከትሎ ድል የሚሰጠው ተጫዋሽ ነበር። ነገር ግን እርሱም መጠነኛ ሕመም እንዳለበት መረጃዎቹ ያሳያሉ። በእንግዳ ቡድን በኩል ድዋይት ማክኔል ከዚያም ባለፍ ኒጀሪያን ጨምሮ ዶሚኒክ ካልቨር ሊዩ እነዚህ ሶስት የፊት መስመር ተጫዋቾች በጉዳት ለጨዋታው እንደማይደርሱ ነው የተገለጸው። በአንጻሩ ማይክሌንኮ ፊትነሱን እንዳሟላና ለጨዋታ ዝግጁ ስለመሆኑ መረጃዎች ወጥተዋል። ሊቨርፑል ከኤቨርተን ይጫወታሉ። በተለይ ዴቪድ ሞይስ የቀድሞ አለቃቸው ወደ ጉዲሰን ፓርክ ከመጣ በኋላ ኤቨርተን በጣም አስደናቂ ለውጥ ነው እያስመለከተ የሚገኘው። ሊቨርፑል በአንጻሩ ከሰሞነኛ ብቃቱ መንሸራት እያስመለከተ ይገኛል። ስለዚህ ከዚያ እንግዲህ ወደ ውጤት ለማመለስ የሚያደርገው ፍልሚያ ነው። የነጥብ ልዩነቱ ወደ ዘጠኝ ጠቧል። ስለዚህ ይህንን ጨዋታ ነጥብ ማግኘቱ ይበልጥ በጥሩ መንገድ ሊጉን እንዲመራ፣ ለዋንጫ ይበልጥ እንዲቀርብ የማድረግ እድሉ ሰፊ ይሆናል። ማንቸስተር ሲቲ ከሌስተር ይጫወታሉ። ትላንት ፔፕ ጋርዲዮላ በነበረው ፕሬስ ኮንፈረንስ ወቅት ላይ ቦርንመዝን በገጠመው ቴፌካፕ ጨዋታ ጉዳት ገጥሞት የነበረው ኤሊንግ ብራውት ሃላንድን በተመለከተ ከአምስት እስከ ሰባት ሳምንት ከሜዳ እንደሚርቅ በጉዳት አሳውቋል ፔፕ ጓርዶላ። ይሄ ደግሞ በጣም መጥፎ ዜና ነው። ምክንያቱም ማንቸስተር ሲቲ ዘንድሮ መጥፎ ዓመት ነው ያሳለፉ የሚገኙት። እናም በሊጉ ቶፕ ፎር ለመጨረስ አሁንም እንደ ቼልሲ፣ ከዚያም ባለፈ እንደ ኒውካስል፣ እንደ አስቶንቪላ፣ እንደ ቦርንሞዝ ካሉ ክለቦች ጋር የግድ መፋለም አለባቸው። ለዚህ ደግሞ ሀላንድ ያስፈልጋቸው ነበር። እርሱን ግን ከአምስት ከሰባት ሳምንት ያክል በጉዳት ከሜዳ አተውታል ሌላኛው ወደ አስደናቂው ምሽት ልውሰዳችሁ። በስፔን ኮፓሌሬ የግማሽ ፍጻሜ የመልስ ጨዋታ ትላንት ቤርናባው ላይ ሪያል ማድሪድ ከሪያል ሶሲዳድ ተጫውተው ነበረ። እንግዲህ ባስክ ክለቦች ትልቅ ክለቦች ሲፈትኑ እናስተው እናስተውላለን። ቢልባውም ሆነ ሪያል ሶሲዳድ ትላንትም በቤርናባው የነበረው ምሽት እጅግ ድራማ የሆነ ክስተት የተመለከትንበት አጋጣሚ ነበር። ሪያል ማድሪድ አኔውታ ላይ ማሸነፉን ተከትሎ ምናልባት ይህንን ጨዋታ ያሸነፈው ላይም ደግሞ ነጥብ ተጋርቶ ቀጣዩን ዙር ፍጻሜውን ይቀላቀላል ተብሎ ተጠብቆ ነበረ። ነገር ግን ትናንት በጣም ከባድ ምሽትን ነበር ያሳለፈው ሪያል ማድሪድ ትላንትና፣ አራት ለአራት እንግዲህ በሆነ ድምር ውጤት ጨዋታው ተጠናቀቀና ወደ ተጨማሪ ደቂቃ እስከ ማምራት ደርሷል። ቅድሚያ ሲመሩ ነበረ በባሬንስ የጎል ሶሴዳሪዎች፣ ከዚያም የኔድሪክ ጎል አቻደረገቻቸው፣ ዴቪድ አላባ ኦን ጎል፣ ከዚያም ባለፈ ኦያር ዛባል ጎል አስቆጥሮ ሲመሩ ነበረ ያንን ግን ወደ አቻነት ቀይረው በጁዲ ቤሊንግሃም እንደዚሁ ጎል እንደ ቹዋሚኒም እንደዚሁ ጎል ማስቆጠር ችሎ ነበረ ነገር ግን ኦያርዛባል መጨረሻ ደቂቃ ላይ ጎል አስቆጥሮ መምራት ቻለው ሶሲዳዶች ወደ ኤክስትራ ታይም ነው ያመሩት ከዚያም በተጨማሪ ደቂቃ ሩዲገር ባስቆጥራት የግንባር ኳስ ሎስ ብላንኮቹ አሸንፈው ለፍጻሜ መድረሳቸውን አረጋግጠዋል በስፔን ኮፓ ዴልሬይ ነገር ግን ሪያል ማድሪድ ትናንትና በነበረው ጨዋታ ላይ በተለይ ኤክስትራ ታይም ላይ እና ሰከንድ ሃፍ ላይ ይበልጥ ብልጫ ወስደው ሲጫወቱ ነበረ ሶሲዳዶች በትልቅ ክለቦች የሚፈለገው ማርቲን ዙቢሜንዲም ምን ያክል የበሰለ አቅም እንዳለው ከተመለከትንባቸው ምሽቶች መካከል ይኸኛው ምሽት አንደኛው ነበር ብሎ መናገር ይቻል። ሌላኛው በሪያል ማድሪድ ቤት የተመለከትን ያለን አሁን የድካም በተለይ ፌዲ ቫልቬርዲ ምን ያክል ዝሮ ሲጫወት እንደነበረ ትናንት ስናስተውል ነበረ። ለሀገራት ግዳጅ ተጫወቱ፣ ዳግም ሲመለሱ በላሊጋ ከዚያም ባለፈ አሁን ደግሞ ኮፓሊሪ በቀጣይ ቅዳሜ በስፒላ ላሊጋ ይጫወታሉ። ከዚያም ደግሞ እንዲሁ ለተማክሰኙ በቻምፒየንስ ሊግና የጨዋታ መደራረብ የፍራስትሬሽን ውስጥ እንዳይከታቸው ተሰግቷል ና ድካም እና መዛል ስንመለከት ነበረ ትናንት በሪያል ማድሪድ ተጫዋቾች በኩል እናም ትናንት ግን ጣፋጭ ድልን ተጎናጽፈው ለፍጻሜ መድረሳቸውን አረጋግጠዋል። ከጨዋታ በኋላ ካርሊቶ ሀሳባቸውን ሰጥቷል። በእለቱ በምሽቱ ጨዋታ ቪኒሲየስ ጁኒየር በጣም እጅግ አስደናቂ ምሽትን አሳልፏል። ለእኔ የጨዋታ ኮከብ በርሱ ነበር የሚል ሀሳባቸውን ሰጥ በአንጻሩ ጁድ ቤሊንግሃም ቃላት የማይገልጸው የብርና በአስደናቂ ምሽት አሳልፈናል በሚል ሀሳቡን ሰጥቷል። ዛሬም የስፔን ኮፓሌር ግማሽ ፍጻሜ ወርስ ጨዋታ ይደረጋል። በዋንዳ ሜትሮፖሊታኖ አትሌቲኮ ዲ ማድሪድ ከባርሰሎና ጨዋታቸውን ያከናውለው የመጀመሪያው ጨዋታ በአስደናቂ መንገድ አራት ለአራት መጠናቀቁ እናስታውሳለን። ዛሬ ጨዋታ ይጠበቃል። በነገራችን ላይ ዛሬም ተጠባቂ ጨዋታ አለ። በሀገረ ቱርክ በኢስታንቡል ደርቢ ወይም ደግሞ በኢንተርኮንቲኔንታል ደርቢ ፌነርባቺ ከጋላታሳራይ ይጫወታሉ። በጣም የደጋፊዎች እንግዲህ ጡዘት የሚታይበት ከዚያም ባለፈ ደግሞ የሜዳ ላይ ጉሽሚያዎችም የሚበዙበት ጨዋታ እንደሆነ ይታወቃል። እናም በጥሎ ማለፍ ጨዋታ ፌነርባቺ ከጋላታሳራይ በቱርኪሽ ካፕ ጨዋታቸውን ዛሬ ምሽት ያከናውናሉ። የለቱ ቆይታችን ይመስል ነበር። ተመልካቾቻችን ከመላ ከመላዊ ባለሙያዎች ጋር ቆይታ አድርግ ያለው።